ሰላም ሰላም፣ እንዴት ናችሁ የፕላስ ፋሚሊዎች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በናፍቆት ፕላስ ዩቲብ ቻናል ከባድና ለየት ያለ ነገር ታያላችሁ ብለን ተስፋ እናደርጋለን። ይዘን መተናል በይዘቱ በአይነቱ ለየት ያለ ነገር ነው። እንደ እስከ ዛሬው ፕራንክ ምናምን አደለም። ሱሬን ታውቁታላችሁ፣ ያው ከኛ ጋር ቪዲዮም ምናምን ይሰራል ና ጓደኝነት ድራማ ላይ ሜን ካራክተሩን የያዘው እና ዛሬ ምንድን ነው ሱሬ ለስራ ሌላ አገር ሄዶ ነበረ ና ከመሄዱ በፊት እኛም ናፍቁት ላይ በፊት ያው እርግጠኛ ባኑንም አንዳንድ ነገሮች እናይባት ነበረ ከሱሬ ጋር ምናምን ነገር ግን ሱሬ ዛሬ እኛ ጋር መጥቶ ያለውን ነገር ለሷ ሙሉ ነገሩን ነግሮናል ማለት ለሷ ስሜት እንዳለው እና ከሷ ጋር ሪሌሽን መጀመር እንደሚፈልግና ለሷ ጥሩ አስተሳሰብ ጥሩ አመለካከት እንዳለው ምናምን ነግሮናል ሱሬ እኛም ትንሽ የሆነ ፍንጭ የሰጠችን ይመስለኛል ያኔ ስንሰራ ምናምን ያው አሪፍ ነገር ነበረ አቸው ለሱም ነገር አዎ እና ለሱም ነግረናል። ሞር ደግሞ እስኪ እየመጡ ነው ከየሆነ ኤልጋ ምናምን እሷም እየመጣች ነው። እና እስኪ አሁን ስትመጣ እሷ ያለውን ነገር ከሷ እንሰማለን። ማለት ሱሬ ይወድሻል እንላታለን። እሱም ይነግራታል። ስሜቱን ይገልጽላታል። እንደሚወዳት እንደሚያፈቅራት ይነግራታል። አፍቃሪው እንግዲህ ለኛ እንደነገረ ከሆነ እና ቤተሰቦች እየመጣ ነው። እየመጣች ነው እም ም እየመጣ ነው ልጄ ያሳዝናልያቅልሲኛነገነገር በላችችምን ተሰማ ልታገኛት ልትነግራት ከእሷም ስሜቷን ልትሰማ በመሆኑ ምን ተሰማ? እኔ እንጃ በጣም ከብዶኛል። እውነት ለመናገር ያው ምን እንደምላት አይ ስሜቱ በጣም ከባድ ነው ማለት የምታፈቅረው ሰው አይን ላይን እየተያየ የእሱን ስሜት የምታፈቅሩትን ሰው ስሜት ማወቅ ማለት ከባድ ነው ማለት። አሁን እቺ ልጅ ያን የነበራትን ነው ስሜት የምናውቀው እኛም አሁን ላይ ያላትን ስሜት አናውቅም። ያው አንተም ስቆይ መሰለኝ የበረታብህ ያ ቢያንስ እንኳን ጓደኝነቷን እንዳላጠው ያው ፍቅሬን ካልተቀበለች ተቀበለች በዛ ምክንያት ብቻ እየመጣች ነው ችግር የለም ያን ያክል ስሜቷ በዚህ ጭም ይዞ ይቀየራል ብዬ አላምንም እና የስ የአንተ ስሜት እሷ ጋም እንደሚሰማት እርግጠኛ ነኝ። እስከ መጨረሻው ድረስ ተከታተሉት እንግዲህ ይህን ቪዲዮ። ዛሬ ከባድ ነገር ነው የሚፈጠረው ብዬ አስባለሁ። አሪፍ ደስታ ላይ እንሆናለን ብዬ አስባለሁ። የናፍቆት ፕላስ ዩቲዩብ ቻናል ቤተሰቦች፣ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ እንደምን ጊዜውም ላይክ እና ሼር በማድረግ ፍቅራችሁን እያሳያችሁን ቪዲዮን ጀምሩት ከመጨረሻው ድረስ ተከታተሉን፣ እንወዳችኋለን። ሰላም። እንግዲህ ያው ዛሬ የተሰባሰብንበት ምክንያት ሱሬ ከስንት ጊዜ በኋላ አጠገባችን ተገኝቷል። አምሮብን ነው የመጣው። ተገኘበት። ወፈርኩባቸው። ድሮም ድሮም እንዲያው እንዲያው ነው ብዙ አገራችንን ወክሎ ቢወዳደር። ዛሬ ሱሬ ለእኛ አንድ የነገረን ነገር አለ። ያው እሱን እኛ ደስ ብሎ ነው አክሰብት ያደረግ ነው ምናምን ደስ የሚል ዜና ይዞልን የመጣው ዛሬ ዝም ብሎ አልመጣም እና ሲነግረን እኛ ያው ተደስተናል፣ ደስ ብሎናል፣ ምናምን ነገር ከሚባለው በላይ ተደስተናል እና ምንድን ያው እኛ ለእኛ እንደነገረን እስኪ ለእናንተም እናንተ ስላልሰማችሁት የመጣበትን ምክንያት ምናምን ያው ትንሽ ከበድ ያለ ነገር ስለሆነ ከበድ ያለ ነገር ነው። ደስ የሚል ነገር ያው ሁላችን የምንደሰትበት ነገር ነው። ቆንጆ ትግራለ። በጣም በጣም ሰላም ስለ ሰላም ነው ሳይሆን በጣም ደስ የሚል ነገር ነው ይዞ የመጣው እኛ የምንፈልገውን ነገር ነው ይዞ ነው የመጣውና ሱሬ ነገር ያው በመጀመሪያ በጣም ናፍቃችሁ እየነበረ ስራ ጉዳይ ሆኖብኝ ነው ስራ ላይ ስለነበርኩ ነው። ያው በመቀጠል ለሁላችሁም እንድታውቁት እና እናንተ ከመምጣታችሁ በፊት የነገርኳችሁ ነው አንድ ላይ ልንገራችሁ በሚል ነው። ጉዳዩ የሚያመለክተው ናፊ አንቺ ጋር ነው። ማን ናፍቆት ማለት ጥሪ ደስ ይላል። ናፊ ናፊ፣ ምን አለ መሰለሽ፣ ያው ከዚህ በፊት ምናምን እንደ ቀልድም እንደምንም እየተሰማን አይደለም፣ ባይዘውኛ እየሰማን አይደለም። ለእሷ ነው ምናምን ምናምን ሙቭመንቶች አራም ግን ያው እውነታው ነገር ሲሆን እኔ ያው ማንቺ ጓደኛሽ እንዳለሽ አውቃለሁ። ግን ያው ፍቅሬን እንድነግርሽ ቢ አንደኛም አመጣጤ ምናምን እንድረብሽሽ አረብሽሽ አላውቅም። ግን ያው ማንቺ ጥሩ ስሜት አለኝ። የእኔ ብትሆኚ ደስ ይለኛል። ግን ያው የእግዚአብሔር ፍቃድ ሆኖ ጓደኛ እንዳለሽ አውቃለሁ እና ዋና አመጣጤ ምን ልንገራችሁ፣ ማለት ጓደኛ እንዳለሽ አውቃለሁ። ንጓደኛ ለምን ብዬ አውቃለሁ ጓደኛ እንዳለሽ ሰምቼ ነበር። እንዴ ከኔ ጋር እንደዚህ ጉዳይ አውርተናል። ቀለን ጓደኛ አለኝ ምናምን። አይ አንቺ አልነገርሽኝም፣ ግን ኔ ነግሮኝ ነበር። ጓደኛ አላት ብለኝ ነበር። ጓደኛ አላት ብለኝ ነበር። ጓደኛ አላት ሳይሆን በሰዓቱ እንደዛ አልነበረ የሚያወራ ነው። እኔ ጓደኛ አላት እርግጠኛ አልነበረ የሚያወራው። ሊሆን ይችላል፣ ሊኖራት ይችላል ምን ማለት ነው ሊኖራት ይችላል ማለት አላት ብለህ ነው እኔ ያናገርከኝ አይደለም እኮ አላት ተብያለሁ ግን ስሜት የለኝ ሊኖራት ይችላል ለራሱ እኮ አላት ብያለሁ ቃል በቃል ሊኖራት ይችላል ለራሱ እንዴት አልከው ማለት ላይክ እንደሌለኝ ታውቂያለህ እንደ አይ ጠይቃት ሊኖራት ይችላል ቢል ነው ችግር የለውም እንዳለኝ ምናምን ነግሬው ነበር ለራሱ ማለት ነው እና ማለት ጓደኛ አላት ነው ያልከኝ እንዴ? መቼ? አረሳም ያለኝ አላስታውስም። ቆይቷል እንደዚህ አይነት ነገር ካወራን እና እኔ እንጃ ወይ ብዬ ማለት አላስታውስም። እኔ አላት አላት አላት ማለት አልገባኝም።

እኔ በፊትም ቪዲዮ ስንሰራ ምናምን ለእኔ ቲክቶክ ምናምን ስንገናኝ የሆነ የሆነ ነገር አይባት ነበር እኮ። ማለት በጣም እያሽቃበትክ ነው አንተ። እንዴት አልገባኝ። አይ የሆነ የሆነ ነገር አይቼባት ነበር። በጣም ኦቨር አክት አደረግ። አልገባኝም እንዴ። ኦቨር አክት አደረግ ማለት ኧረ

ደስ የሚል አይነት ፊት እያሳየን አይደለም ዮኔል እንደደበረ እንደ ማል በማል ምንም ስሜታችሁ፣ እያላገጥክብን ነው፣ በጣም እያሾፍክ ነው። ካሜራ ምን ኖሩም፣ አልደበረኝም። ዝም ሱሪ ቀጥል ዝም። አይ እኔ እኔ እንጃ ጀምሮ ቀጥል። ሱሪ ግለጽላ አይደለም ይያ አንዲኝ ነው በቃ እኔ እወድሻለሁ። ከድሮውም ጀምሮ ከትምህርት ቤትም ጀምሮ እያለን ነበር ይሄ ስሜት የሚሰማኝ ዘል እየሰማኝ አብረንም እየነበረን በነበረው ነገር ላይ በቃ ላንቺ ልዩ ስሜት አለ ሆነ፣ ደስ ይለኛል። አሁን ማለት የሆነ በቃ አለ እነሱ ፊት ሲሆን ያሳፍራል። ነገሮች በጣም ያሳፍረው። አይ ኖርማል ነው። እንደኛ ፊት ስንት ነገር መጥቶ የለን ስንት ነገር ተቀብለናል። አይ ሱሬ እኔ ሱሬ ከማውቃቸው ሰዎች ሱሬ ላይ ማለት ከማውቃቸው ሰዎች እንጃ፣ ታውቃለህ ነገ ምላሽ የፈጠነ መሰለኝና ላስብበት ምናምን ማለት አልፈለኩም። ሆነ ለምን ነገር ምክንያቱም ግን ወጉን እንዳይቀር፣ ስለዚህ ወጉን እንዳይቀር ላስብበት። ሱሬ ችግር የለውም ብታስብበት

ደስ የሚል ፊት ስለ እንትን አይደለም፣ እንደ በጣም የደበረ ነው የሚመስለው። ትንሽ ችግር የለውም። የሆነ ፍቅረኛ ያላት ያለ እኔ ፍቅረኛ አሁን ላይ ከአንተ ጋር ሪሌሽን ብጀምር አይደብረኝ። ይህን እኮ ነው የምንፈልገው። ታዲያ ሴሌብሬት ነገር፣ ቆንጆ ነገር እናዘጋጃለን። ይሄ ነገር ከሰመረ ደስ ብሎኛል እኔ በይፋ ታውቋል። እንደውም ነገር ዛሬ እኔም ደስ ብሎኛል። መስራት ሳ ላችሁ ር አንተ፣ ቆይ ምንድን ነው ችግር? ምን ሆነህ ነው? ምን የሚለው ምን ሆነህ ነው? ደብሮህ ነው? ምንድን ነው የደበረህ ነገር እየሆነ ነው ያለው የምታሳየው እሺ መስራት ሀሳብ የላችሁ የለንም። ምንድን ነው ከዚህ በላይ እረሳለሁ። እንደ መስራት ሀሳብ የለም። አንተ ስራ ነው የምታወራው? ስራ ነው በቃ፣ ለስራ ነው በቃ። ነገር ነገር አለ። እኔ ችግር የለውም ካሜራው በጣም አሪፍ ነገር ነው ሞመንት። ይሄንን ነገር እኔ ፖስት ማድረግ ስለምፈልግ

ብቻውን ምንም የምታወራው ነገር የለም። ምንም አታወራውም። ብቻውን ምንድን ነው የምታወራው? የኔና እሷ ነገር ምንድን ነው ያላስደሰተ ነገር ምን ያሁን ተቆሳ ነው ነው። ችግር የለም። ከዚህ በኋላ አትሊስት አትሊስት ማውራት እንኳን ሀሳብ መስጠት ባችል እንኳን ጃዲስ በቃ ፊት ፈገግ ይበል እንኳን ቢያንስ ምንድነው የሆነ ነበረ ነገር እንዳለ ካልሆነ ነው እኔ መሄድ እችላለሁ። ችግር የለም ጨርሱ ደስታ ሁላችንም ይችላል አንተንም ነው ነው አይደለም ለሰራስ ነው ነው ነው

እኔ ግን ባናገረው ደስ ይለኛል። እግዚአብሔር እንደ ጓደኛ በጣሉኛ ነገር እንወጣለን። በቃ አሁን ወደ ወደ እናንተ ነገር እንግባ እንመለስ ስም ይቅርታ ማራይምን ይቅርታ ማርያምን ይቅርታ። ላለህም ነገር ነገር ምናምን በቃ ዲስሪስፔክት አረጋ። በቃ ቶ እለፍ አንተ ዲስሪስፔክት። በቃ እኛም ይደብረናል። እዚህ ጓደኛችን በቃ ምናምን ነገር በቃ ላለህም ሲሆን አይተነው አናውቅም። ጸባይም ያለው ልጅ ነው። አንዳንዴ የሆነ መንገድ ላይ መጥቶ ሊሆን ይችላል ብቻሽ ጨርሳችሁ እሺ። መንገድ ሰላም ነበር ፍቅራችሁን። አሁን ወደ እንትናችን ብንገባ ወደ ዋናው ቶፒክ ብንገባ ደስ ይለኛል እሺ። የተሰማሽን ደስታ ለእሱም እና ፋሚሊዎችም ከዚህ በኋላ ስለሚያውቁት ይሄን ነገር ለሁሉም ሰው ይወቅ ብለን ነው እኛም መጀመሪያ የሰራነው ቪዲዮ እና የተሰማሽን ነገር ለሁሉም ለእነሱም ንገሪያቸው ምናምን ነገር ለእሱም መልስሽን በስነ ስርዓት ያንንም እኔ በእርግጥ ዩኔል አስሪ አፋፊን ስላለኝ ነው እንጂ ያን ቪዲዮ ስንሰራ የሆነ አይኗ ላይ የሆነ ነገር አይባት ነበር። ኢቭን የሆነ ሲኖሮን ምናምን እሱ ሲቀር የሆነ ይደብራት ነበር። ያኔ ምናምን ነገር በዛ ተነጫነጨለት ነበር ለሱ። አዎ አዎ እንኳን እና ያ ያ ነገር አይባት ነበር። ብቻ ደስ ብሎናል እና በስተመጨረሻ ላይ የሆነ ስላየው ደስ ብሎናል። ከዚህ በኋላ ያሳፈራል በአንድ ቀን ተስሞቶ ማደብ ቀን ነው እኮ ችግር የለው። አስበት ነው ይሆናል በቃ አለቀ። ሶሻል ሚዲያ ላይ ምናምን ከራሴ ጋር ትንሽ የሆነ ልዋዋደው እና ፊሊንጉን እናወራበታለን። ከዛ በተጨማሪ ደስተይ ሙሉ ነው፣ ግን የሆነ በጣም አናዶኛል። አይ ጓደኛችን ነው በቃ ተናዶ ይሆናል። በቃ እንደናንተ ደስ ሊለው እና ሪሌሽንም ሲጀመር ስራም ሲሳካል ኦር ሰምቲንግ ብቻ ደስ እንዲለው ነበር። እኔ ደስ ይለዋል። ደስ አይ አሁን ምናምን ለምን ደስ እንዳላለው ምናምን እንዴ? በሰላም ነበር የመጣ ነው። እዚህ ሲመጣ አይታወቅም፣ ብቻ ችግር የለውም። ወይ መጀመሪያ ያወራው ነገር ምናምን ስለ ስለ ተወራ ፍቅረኛ አላት ምናምን ብሎ ያወራው ነገር ስለ ደበረው ከዛ በተጨማሪ ሲመጣ ሌላ ደስታውን የሚገልጽበት ቪዲዮ ሰርተን እንትን እንላለን ብዬ አንተ እንደዚያ ደስ ብሎኛል ሆነ ለምናገር ደስ ብሎኛል። እሺ ፋሚሊዎች፣ እንዳያች ትሮ በጣም እናመሰግናለን። ያዝልቅላችሁ በሏቸው። ሁላችሁ መልካም ምኞታችሁን ተመኙላት፣ ለሱም ለሷም። የመጀመሪያዋ ነው ተቀበለው ያለና ፐብሊክ ላይ ናፍቆት ለመጀመሪያ ጊዜ ፍቅረኛዋን አስተዋውቃለች፣ ለናንተ ለቤተሰቦቿ፣ ከናንተ የሚደበቅ ነገር የለም። እና ያው እኔ ደስ ብሎኛል አብራችሁ በመሆናችሁ ምናምን ነገር ያው ይሄንም ከሷ ለሷ የምመኘው የምጠብቀው ነገር ስለሆነ እኔ ደስ ብሎኛል። ያው መልካም ልጅ ነው፣ ሱሬ አውቀዋለሁ። ጥሩ ልጅ ነው፣ ጥሩ ፍቅር ይሰጣታል፣ ጥሩ ሪሌሽን ይኖራቸዋል ብዬ አስባለሁ። እሱም መልካም ልጅ ነው፣ እሷ መልካም ልጅ ናት፣ ምናምን አሪፍ ጊዜ ይኖራቸዋል። እራሷን ማየታም ወሰን ትችላለች። ነገር ቆንጆ ፊውቸር ነው የሚኖራቸው ሁለቱም ጥሩ ልጆች ናቸውና አንድ ላይ ስለሆናችሁ እኔ በጣም ደስ ብሎኛል፣ ከልቤ በጣም ደስ ብሎኛል። እናመሰግናለን መሰግናለን። ያ እና እንኳን ደስ አለሽ በለዋት። ቤተሰቦች ያዝልቅላችሁ ብለናል ነገር ቢያችሁና ተሰናበች ያዝልቅልሽ በሉ አሜን። በጣም የተሽኮረመመች ነው ብቻ እንወዳችኋለን። ሁላችሁንም በጣም ነው የምንወዳችሁ። እንደዚህ አይነት አፍቃሪ ይስጣችሁ ብለናል። አ እንወዳችኋለን። አ ቀጣይ በሌላ ቪዲዮ እንመጣላችኋለን። አሪፍ ሮማንስ፣ ይሄ ነገር ከዚህ በኋላ ይኖራል። ራም ታታታ በደንብ አሪፍ ነገር ጠብቋቸው። እንወዳችኋለን። ባይ። እንወዳችኋለን። እናመሰግናለን።